ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ እለቱ አርስተ ዜናዎች እናልፋለን። በደሴ መምህራን ኮሌጅ በዲግሪና በዲፕሎማ የሚሰለጥኑ ተማሪዎች በወር ለምግብ የሚሰጣቸው 760 ብር ለመኖር ስላላስቻላቸው እሶ ቤት ተቀጥረው እንደሚሰሩ ተገለጸ። ሰሞኑን በፋኖ ኃይሎችና በብልጽግናው መንግስት መካከል በሚደረገው የትጥቅ ትግል የፋኖ ኃይሎች 11 ወረዳዎችን ተቆጣጠሩ። ሁለቱንም በዝርዝር እንመለከታቸዋለን። አመት በላይ በመምህራን ማሰልጠን መምህራንን በማሰልጠን የሚታወቀው የደሴ መምህራን ማሰልጠኛ ኮሌጅ በመምህርነትና በዲግሪ ዲፕሎማ የሚሰለጥኑ ተማሪዎች በወር ለምግብ የሚሰጣቸው ሰባ መቶ ስልሳ ብር ለመኖር ስላላስቻላቸው ሰው ቤት ተቀጥረው በቤት ሰራተኝነት ከጫካ ጫሮ እየለቀሙ ለምግባቸው የሚሆን እንጀራ እየጋገሩ ለመማር እንደተገደዱ አስታወቁ። ጦርነት ኑሮ ውድነት፣ ተጨምሮ ተማሪዎቹ ትምህርት ለመማር ተቸግረናል ሲሉ ይገልጻሉ። ጭራሮ ለማገዶ ለመሰብሰብ ወጥቶ የሞተ ተማሪም እንዳለ ገልጸዋል። ነገ ተማሪዎችን ለማስተማር የሚሰለጥኑ መምህራን የሚማሩትን ሳይሆን የሚበሉትን በማሰብ የማገዶ እንጨት በመልቀም የቀን ጉልበት ሰራተኛ በመሆን እንዲሁም ሊጥ አቡክቶ እንጀራ በመጋገር ጊዜያቸውን እንደሚያሳልፉም ተማሪዎቹ የደሴ መምህራን ኮሌጅ ተማሪዎች ተናግረዋል። ሰሞኑን በፋኖ ኃይሎችና በብልጽግና ወታደር መካከል በአማራ ክልል የተለያዩ አካባቢዎች ውጊያዎች እንደገጠሉ ናቸው። በውጊያውም የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸው ተገልጸዋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴኤታ ከበደ ደሲሳ ጽንፈኛ ሲሉ የገለጡት ኃይል ትንኮሳ ከመፈጸሙ ውጭ በየቦታው የመዋጋት አቅም የለውም በማለት የተለመደ ማደናገሪያ ምላሽ ሰጥተዋል። የብልጽግናው ካድር ይህን በማለት ያስተባብሉ እንጂ ትላንት ምሽትን ጨምሮ ሰሞኑን በፋኖ ኃይሎችና ብልጽግናው መንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያዎች መኖሩ ተገልጿል። በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውም የተገለጸ ሲሆን የደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ የሆኑ አንድ የአካባቢው ነዋሪ ጨጨሆ፣ ዘቢጥ፣ ገራገር እና አፍላቄትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙ ተናግረዋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ ስድስት ወረዳዎችን መቆጣጠራቸውም ታውቋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ ስድስት ወረዳቸውን መቆጣጠራቸውን ደግሞ የጨጮሆ ክፍለ ጦር ዋና አዛዥ ሻለቃ ሚካኤስ ተናግረዋል። ትላንት የመንግስት ወታደሮች ራያ ቆቦ የሚባል ቦታ ተኩለሽን አልፎ ሙጃና ኩል መስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው አክለዋል። ፋኖች ወደ ኋላ እንደማፈግፈግ አሉለት ተስቦ ገዥ ቦታ ሲገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም፣ ሲሉ የፋኖ አመራሩ ተናግረዋል። ሌላ የፋኖ ታጣቂ በበኩላቸው በሰሞኑ ውጊያ ሳንቃ ዘቤት ጨጨሆና ዲበላን መቆጣጠራቸውን ገልጸዋል። እንዳሉት ደግሞ አካባቢው ለረጅም ጊዜ የፋኖ ኃይሎች እንደተቆጣጠሩት በመግለጽ በሰሞኑ ውጊያ በአካባቢያቸው እንዳልነበር ተናግረዋል። ያው አሁን ያለው ሰላም ነው ለዚህ ሁለት ቀን ያህል የሚል አስተያየት የሰጡ ሲሆን በዛሬ ዕለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ውጊያ እንደነበር ተነግሯል።